ዛሬ እንግዲህ በጣም ያሳዝናል። ማህሌት የእጇን አግኝታለች። ስራ ለሰሪው እሾህ ላጣሪው ነው የሚባለው እና ዛሬ እንግዲህ ማህሌት በጣም እየተሰቃየች ነው። መድብላና ዳና እያሰቃያት ይገኛል። ማህሌት የእጇን የስራዋን ነው ያገኘችው። ሰላም፣ ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አመሻችሁ? አልሐምዱሊላ ኔ ሰላም ነኝ። ላይክ ሰብስክራይብ ያደረጋችሁ እንግዲህ ፍጥረታዊ ይቀጥላል። እናንተ ላይክ ሰብስክራይብ ብቻ ማድረግ ነው። እንግዲህ ዳጣ ማህሌትን እያሰቃየቻት ነው። ዛሬ እንግዲህ ማህሌት የምታደርገው የምትይዘውን ውልን ቅጡን የጠፋት። ምክንያቱም ማህሌት በጣም አስቸጋሪና በጣም ችግር ያለባት ሴት እየሆናት። ምክንያቱም ማህሌት ብሩክን ማሳደድ እና እንደዚሁም ደግሞ ልጁን፣ ቤተሰቡን፣ ሰራተኛዋን ትዕግስትን በማሰቃየት ነው የምናቃት። እንግዲህም እንግዲህ ምን የመሰለ ባሏን ፈታ እየተንዘላዘለች በባሏ ላይ ብዙ ነገር ስታርግ የነበረ ሴት ናት። ዞሮ ዞሮ ማህሌት ይገባታል። ከዚህም በላይ ልትቀጣና ልትሰቃይ የሚገባት ልጅ ናት ማለት ነው። ማህሌት የስራውን ያገኘችው ከምንም ከምንም በላይ ማለት ነው። እና ውዶቼ ዛሬ እንግዲህ ብዙም ደስ ደስ ደስ ብሏችኋል ምክንያቱም ማህሌት ስለተቀጣችና ማህሌት የስራዋን ስላገኘች እና እንግዲህ በጣም እየተሰቃየች ነው። መድብል እንግዲህ ወንድሜ የታረግሹ እያለ በጥያቄ እያፋጠጠ ማህሌትን እያሰቃያት ይገኛል። እንዲሁም ማህሌት የዝናን ምክር ሰምታ ዝና ጋ እንግዲህ የምታደርጋቸውን ነገሮች እንዲሁም ዝና ብሩክ ቤቱን አልሸጠውም ክስሽን ማስቀጠልና መካፈል ትቻያለሽ በማለት ለማህሌት በነገራት መሰረት እሷም መጥሪያ ለመስጠት ወደ ብሩክ ቤት ስትሄድ ዝና ልኳት ነበረ። ወደ ብሩክ ቤት ከመግባቷ እንግዲህ መድብል ለትዕግስት ደውሎ ማህሌት ወደኛ ቤት እየገባች ነው፣ እኛ ከኋላ አለን፣ አንቺ በሩን ክፈችላት በማለት ለትዕግስት መድብል ስልክ ደውሎ ነገራት። እንግዲህ ትዕግስት በጣም ጎበዝና ነገሮችን በብልሃት እንዲሁም ደግሞ ለሰው ክፉ የማትመኘው ምርጥ ሰራተኛ ናት። ኢብን አሁን ድረስ ትግስት እትዬ ብላ ነው የምጠራት በፊት የሰጠቻትንም ክብር አልነፈገቻትም። ምክንያቱም ስነ ምግባር ያለው ሰው ሁሉም ነገር በትግስትና ስነምግባሩን ቀጥሎ ነው የሚኖረው። እንግዲህ ማህሌት ዛሬም እትዬ ተኛለሽ በማለት ትዕግስትን እያፋጠጠቻት እንዳለ እንደነበረ እንግዲህ መድብልና ሞገስ እንዲሁም ደግሞ ዳና ሆነው ከኋላ ስለተከተሏት መድብል አፍኖ ወደ አንድ ክላስ ወሰዳት። እንዲሁም መድብል እኔ አንቺን የፈለኩሽ ወንድሜት እንዳለ እንድትነገኝ እንጂ ምንም ለማድረግ አይደለም ብሎ ጠየቃት። እሷም እኔ የማውቀው ነገር የለም እውነቴን ነው የምልህ ብሩክ የት እንዳለ ማቀው ነገር የለም፣ በማለት መለሰችለት። ቢለምናትም ቢያደርጋትም ቢጠይቃትም ፍቃደኛ አልሆነችም። ለብሩክ የት ነው ያረግሽው መድብል ብሩክ ወንድም የት ነው እያለ እየጮኸባታይ እና በጥፊ በእርግጫ እያጣፋት ይገኛል። እሷም እንግዲህ እውነቴ ነው ምልህ እኔ የማውቀው ነገር የለም በማለት ተያይዘዋለች። ይህ በእንድህ እንዳለ ዳጣ እባክህ እኔ ልመርምራት፣ እኔ ትንሽ ላሰቃያ ስትለው፣ መድብል ቆይ ማህሌት ጋር ቆይ፣ ስመለስ እናፋጣታለን አሁን ግን ትግስት ጋር ሊሄድ ብሎ ከትግስት ጋር ቆይቶ መጥቷል። በስተ መጨረሻም እንግዲህ ምሳሌና ትግስት ተረት ተረት እንዲሁም እያወራች ነበረ። ትግስት ስለ ጅልባልና ሚስቶች ተረት እያወራች ነበር። እውነት ለመናገር እኔም ልጅ ሁኜ እንደዚህ ተረት ተረት በጣም ወድ ነበርና ለምሳሌ እያወራች ነበር። ከተረቱ ግን ምን ተማራችሁ? አንዳንዴ ሁሌም ብልጥነትም ይደብራል ጅልነትም ደግሞ